ሰላምታችን በያላችሁበት ድረስ፣ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች፣ መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። አርበኛ አሌክስ አባተ የሜጀር ጄኔራል ውባንተ አባተ ታናሽ ወንድም ሲሆን የአሌክስ አባተ እትብት የተቀበረው በታቦር መዳረሻ ነው። ቤተሰቦቹም ምልዋል ሲሉ ይጠሩታል። ውልደቱና እድገቱ ደብረ ታቦር ከተማ ሲሆን ከልጅነቱ ጀምሮ የነጻነት አየርን ለመተንፈስ ከወንድሞቹ መቶ አለቃ ነጋ አባተና ሜጀር ጀነራል ውባንተ አባተ ጋር ተንቀሳቅሷል። በአማራ ሕዝብ ላይ ትሕነግ ህዋት ሰራሹን ጽንፈኛ የቅማንት ኮሚቴ የአገዛዙን ተልእኮ ተቀብሎ በጎንደር አማራ ሲዘምት ከመቶ አለቃ ደጀኔ መንግስቱ ጋር በመሆን የአማራ ሕዝብ እንባባሽ ሆኗል። በዚህ ልክ ፋኖ ከመደራጀቱ በፊት ሜጀር ጀነራል ውባንተ አባተና ጓዶቹ ከ2010 ዓ.ም በፊት ከመቶ በላይ የተደራጀ ፋኖ ስብስብ ነበራቸው። በዚህም ብዛት ባላቸው የተለያዩ ቦታዎች ላይና በጎንደር ዙሪያ እንዲሁም በጎንደር ከተማ ጽንፈኛው ቅማንት በአማራ ሕዝብ ላይ ጥቃት ሲከፍት ቅማንትን እንዳመጣጡ በሳይፉ የመለሰ አማራ ነው። ጥቅምት 24 2013 ዓ.ም ተምረት ሽብርተኛው ትህነግ ህወሓት በመከላከያ ሰራዊት ላይ ክህደት ሲፈጽምና በዘጠኝ ቦታዎች ጥቃት ሲደርስ ውጊያ በተጀመረ በሰዓታት ውስጥ ሌሊት ከወንድሙ ውባንተ አባተ ጋር በመሆን ከጎንደር ከተማ ወደ ማክሰኘት ገበያ የደረሰ የአባቱ የጎቤ መልኬ ልጅ ነው። ከጥቅምት 24 2013 ዓ.ም ጀምሮ በተለያዩ ብዛት ባላቸው ቦታዎች ለአማራ ህዝብ ነጻነት ሲል ደክሟል። ደሙን አፍስሷል። አጥንቱንም ከስክሷል። አማራነቱንም በክንዱ አረጋግጧል። 2014 ዓ.ም ጎንደር ከተማ ላይ በእምነት ሰበብ የተፈጠረውን ግጭት ከወንድሙ ውባንተ አባተ ጋር ሆኖ አረጋግቷል። ድንቅ ዓላማ ተሸካሚዎችንም ለመያዝ ችሏል። አገዛዙ በአማራ ልዩ ኃይል ላይ ክህደት ሲፈጽም ከጅምሩ የአገዛዙ ቁማር ልክ አይደለም ብሎ የሞገተና የጎንደር ከተማ ሕዝብ ነፍጥ ይዞ የመጀመሪያውን እንቢ ባይ ሰልፍ እንዲያደርግ አድርጓል። የአማራ ልዩ ኃይል በብጣሽ ወረቀት ሲበተን ጎንደር ላይ በፋኖነት እንዲደራጁ አድርጓል። ሰኔ 22015 ዓ.ም በጎንደር እብናት ከተማ ፋኖን ለማደራጀት ከውባንተ አባተና ከተሾመ አበባው ጋር ሲሄድ የተደረገውን ያገዛዙን አፈና በክንዱ የመለሰ ጀግና ታጋይ ነው። ሐምሌ 19:2015 ዓ.ም ጎርጎራና ጨዋሂት ላይ ለና አርበኛ ደረጃ በላይ በተግባር ደርሶላቸዋል። ከሐምሌ 26 እስከ ነሐሴ 2:2015 ዓ.ም በጎንደር ከተማ እልህ አስጨራሽ ውጊያ ሲደረግ ከወንድሙ ጋር ለተክሉ ከተራራ ላይ ገዘፈ አስተዋጽኦ አድርጓል። ከሰባት ቀን የጎንደር ከተማ ውጊያ በኋላ በውዛባ አይባ፣ አምቦበር፣ ደንገጽ፣ ግራይበር እና ደጎማ ላይ ከፍተኛ አውደ ውጊያ አድርጓል። በውባንተ አባተ የትግል ታሪክና በአሌክስ አባተ የውጊያ ታሪክ ግራይበር በወርቅ ቀለም የተጻፈ ልዩ ቦታ የሚሰጠው ድል ነው። ግራይበር ምሽግ ላይ ከ500 በላይ የጎንደር ፋኖ ነበር። በተቃራኒው ከ3000 በላይ ያገዛዙ አራዊት ሰራዊት ከጎንደር የተለያዩ መዳረሻዎች ወደ ግራይበር መጥቷል። ግራይበር ከደጎማ እስከ ደንገጽ በአማራ ፋኖ ምሽጎች ሁሉም ተይዘዋል። ዋናውንና መሃሉን የያዘው የእነ አርበኛ አሌክስ ምድብተኛ ነው። ውጊያው ሲደርስ በሜጀር ጀኔራል ውባንተ አባተ ምሽግ በኩል የተሰለፉ ሜጀር ጀኔራል ውባንተ አባተ አርበኛ አሌክስ አባተ፣ አርበኛ አበበ፣ አርበኛ ገብርዬ፣ አርበኛ ተመስገን ውባንተና አርበኛ አሸናፊ ናቸው። 43 ቦምብ ለፍልሚያ ተዘጋጅቶ ነበር እና አሌክስ ምሽጎቻቸውን ኮንክሪት አድርገዋል። በዚህ መሃል ሜጀር ጀኔራል ውባንት አባተ የበለሰውን ገብርዬ እንዲህ አለው። ቦምብ መጣል ትችላለህ ሲለው ልሞክራልና፣ 14 ቦምቦችን አራዊት ሰራዊቱን አመድ አድርጎበታል። ሌሎቹም በተመሳሳይ ግሩም ውጊያ ሲያደርጉ ሜጀር ጀነራል ውባንተ አባተ ስድስት ቦምቦችን ሲጥል አሌክስ ዘላለም ዘጠኝ ቦምቦችን ጥሏል። ሁሉም በሚገባ ዓላማውን ያሳካ ነበር። ሌሎች ጓዶቻቸውም በተመሳሳይ ጥላትን አሳፍረዋል። ግራይን በር ላይ በመጨረሻዋ ሰዓት አማራዊ ነፍጠኝነታቸውን ከተራራ ገዝፎ ተገለጠ። አገዛዙ ብርክ ብርክ ብሎታል። ከቦምብና ከተለያዩ መሳሪያዎች ምት የተረፈው የራሱን ጦር ወደ ኋላ ሲመለስ አገዛዙ ብዙ 23 እና መሰል የቡድን መሳሪያዎች ጭቃ አድርጎታል። በመጨረሻም ጀግኖቹ ያስቻለው ደሴ ደሞች ግራኝ በርን ትተው ወደ በለሳ ወረዱ። አገዛዙም የተደረገበት ምት መቋቋም ተስኖት ሌላ ኃይል አለ እስከ ማለት ደርሶም ነበር። ከነሐሴ 19 እስከ ነሐሴ 21 2015 ዓ.ም ተምረት እብናት ከተማ ላይ አሌክስ ውባንተና ጓደኞቹ ውጊያን አድርገዋል። ከነሐሴ 21 2015 ዓ.ም ተምረት እስከ መስከረም 10 2016 ዓ.ም ድረስ በተለያዩ ቀጠናዎች በመዘዋወር ግንዛቤ ሲፈጥር ቆይቷል። በመጨረሻም ለመስከረም 13 2016 ዓ.ም ተምረት የጎንደር ውጊያ ዕቅድ ባለቤት ሜጀር ጀነራል ውባንተ አባተ ነበርና ከመና መቀጠዋ ጎንደር ከተማ በእግር ተገብቷል። አይቫ ላይ የጎንደር ፋኖን የራት ግብዣ አድርገዋል። በዚህ የራት ግብዣ የምሉ ጎንደር ፋኖ ተገኝቷል። አርበኛ ሀብት ወልዴን ጨምሮ በነገራችን ላይ በውጊያው ውባንተ አባተ ያጨበጨበለት ልጅ ሀብቴ ወልዴ ነው። የባዕዴን አንገት የአማራ ሕዝብ የእንግዴ ልጅ የሐዋ ጽንስና በአጠቃላይ አደረጃጀት ወዳልነበረበት ደቡብ ጎንደር በማምራት አሌክስ አብርሃም ከወንድሞቹ ውባንተ አባተና አርበኛ ቢራራ ደምሴ ጋር። በአጭር ጊዜ አደረጃጀት በመፍጠር መሠረቱን ታላቁ ውስጥ አድርጎ ላይታች ብሏል። ጀግኖቹ በአጭር ጊዜ ሁሉንም የቀጠነው አደረጃጀቶችን ለማየትና ለማዘመን ሞክረዋል። በዚህ መሐል አርበኛ ባየው መልካሙ ጥቅምት 12 2016 ዓ.ም ተሰዋ። ጥቅምት 15 2016 ዓ.ም የእስቴዋ ዋና ከተማ መካነ ኢየሱስ ለሊት 7 ሰዓት ገባን። በዚህ ውጊያ የተሳተፉት ሙሉ እስቴዎች፣ ሙሉ አንዳ ቤቶች፣ ሙሉ ፋርጣና ሙሉ ታቦራውያን ናቸው። በሜጀር ጀኔራል ውባንተ አባተ ስናይፐር፣ በአርበኛ አሌክስ ዘላለም 40 እና በአርበኛ ቢራራ ደምሴ 40 በአጠቃላይ በአንድ ስናይፐር ስናይፐርና ሁለት 40 ብቻ ከ03 ቀበሌ የጀመረው ውጊያ ዋንቃ መናኸሪያ፣ ፀሐይ ባንክ አደባባይ፣ ፖሊስ ጣቢያ፣ ኪዳን እምረትና ጎንደር በር ድረስ በውባንተ ስናይፐር የጠላት ዲሽቃ፣ ፔምፔ፣ ዙ23፣ ብሬንና ስናይፐር አይሆኑ ሆኗል።